የብረት ሙያተኛ ነው። ማለትም በር ምናምንም የሚሰሩ ማለት ነው። እሱ ሙያ እንደሆነ እግዚአብሔር በርን ቢከፍት መውጣት ትፈልጋለህ? በአንተ ቤተሰብ አጠቃላይ ካንተ ጀርባ ጨለማ አየው። ቤተሰቦችን፣ ዘሮችን በጨለማ የተዋጡ ናቸው። ምንም የለም። እንደገና ሞቷል ብቻ ውስጥ አስገብቶ እስር ቤት ሊከት ይፈልጋል። እ በጣም ከኮሚሽን ሰራተኛ ጋር ተገናኝተህ ታውቃለህ? አዎ የኮሚሽን ስራ ነው የምሰራ። አማኑኤል አንተና እሺ፣ ለጌታ በህይወት ግን ምንም አይነት ሰክሰስ የለም። የልፋት ህይወት ነው። በጣም ትሮጣ አለ። ኢቨን እንኳን ከቤተሰብ ጭንገፋ ታርጌት አድርጎ አንተ በልጅነት ነው እየተገፋ የወጣው። ብዙ ህይወት ውስጥ አልፈም እዚህ ደርሳል። አሁን ደግሞ ተስፋ የሚያስቆርጡ ዜናዎች ወደ ህይወት እየተገለበጡ ነው። ምንድን ነው መኖር እስከምትል እግዚአብሔርን ማገልገል ብትፈልግ መንገድ ዝግ ነው። መስራት ብትፈልግ መንገድ ዝግ ነው። የቀረብካቸው ዘመድ ጓደኛ ያደረግካቸው ደግሞ ይነሱ በል ፊታቸውን እያዞሩብ ይነሳሉ። እግዚአብሔር ግን ዛሬ ለአንተ በር ከፍታሉ። ይላሉ ማራ ቫዲካቫኒያስ እጅግ ስራ ያውቃል፣ እጅግ ሙያ ያውቃል። ነገር ግን እጅክን ጠላት በረከቱን እየበላ ነው። የምታገኘ በጣም ትልልቅ ገንዘቦችን ጠላት ወስደዋል፣ ባዶ አስቀረ። አሁን ግን ምጸ ሌለ የመኪና ቁልፍ ርጅ እንዲገባ ነው። አሜን። ይችላል ወይ ነገር መቀየር ይችላል ወይ? እያንዳንዱ መንገድ ጠላት ዘግቶ፣ እያንዳንዱ በርን ጠላት ዘግቶ ተስፋ አስቆራጭ ህይወት ውስጥ እያለፍክ ነው። እግዚአብሔር ግን ከዚህ ሰዓት ጀምሮ ልጄ እኔ ስለ አንተ ቤት፣ ስለ አንተ ህይወት መላእክቶቼ ልክ ያለው አለኝ ማራባሻባ እዚህ እግዚአብሔር መልአክ በሉ ወደ ቤት የገባ በሉ ስም አማኑኤል ነው። አማኑኤል በደንብ ስማኝ፣ በእያንዳንዱ አቅጣጫዎች የተነሳብ መሳሪያ እግዚአብሔር ጥያለሁ አለኝ። አሜን። እግዚአብሔር እንግዲህ በተለይ ይሄ ብረት ሙያ ታቃል አደለ? ብረት የሚበይዱ ወይም ደግሞ ብረት ምናምን የሆነ እየሰሩ የሚሰጡ የብረት ሙያተኛ ነው ማለትም፣ በርም ምናምን የሚሰሩ ማለት ነው። እሱ ያለ ኢየሱስ ማን ነው ይችላል? እግዚአብሔር ግን ጭንገፋውን ቆርጫ ነው። አሜን። እዚ ተቆረጠ በል፣ ተቆረጠ። እግዚአብሔር በርን ቢከፍት መውጣት ትፈልጋለህ? አዎ። የት አገር መሄድ ትፈልጋለህ? እኔ ካናዳ ዛሬ ከፍቸዋለሁሜን እጮእና ተከፈተ፣ በድግምና ተከፈተ። በእግዚአብሔር በርን ከፍታአለሁ። የትውልድ አባት አደርግለሁ። መጋቢ ትሆናለሜን የሚገርመው በአንተ ቤተሰብ አጠቃላይ ከአንተ ጀርባ ጨለማ አየው። ቤተሰቦችን ዘሮችን በጨለማ የተዋጡ ናቸው እንዳለ ጤንነት የላቸውም፣ በረከት የላቸውም። ተበታትኖ ደግሞ ያሉት ምንም የለም። እንደገና ሞተዋል፣ እንዳለ ሞተዋልም ጤንጤኔ ብቻ መቃከል። ዛሬ ጨለማው ይገፈፋል። ማን ጮ ይገፈፋል የሚላል ይችላል ወይ? የተከበበውን ከተማ የጨለማን ከተማ እግዚአብሔር ዛሬ ያነሳል። እግዚአብሔር ልጄ አታፍርምና አትፍራ፣ አትወርን፣ አትደንግጥ። ቤትን ባንተ ላይ እሰራሉ ይለዋል። አሜን። የሚገርም እግዚአብሔር የሚያስፈልግን በጀት ሲለቀቅልህ እያየሁ ነው። አሜን በጀት ሲለቀቅልህ እያየሁ ነው አላት። አንድ ዕዳ ውስጥ አስገብቶ እስር ቤት ሊከት ይፈልጋል። እግዚአብሔር ከዕዳም አወጣለሁ ይለዋል። አሜን አው በጣም ለሚዘው ያለብኝ ስንት ብር? ሁለት ሚሊዮን አና ከቶስ አንድ ሰው ከዕዳ ይወጣል። አሜን ማን ነው ጮ ወጣው የሚልህ? ሁለት ሚሊዮን ዕዳ አለበት እግዚአብሔር ግን በጀቱን ዛሬ አስለቅቃለሁ ሞራባጋ ዳቫኒያ ይህ ሰው ወር ሳይደርስ ከመቶ ሺህ ብር በላይ የሚያገኝ እየተበላ እየተበላ ዜሮ ዳውን እግዚአብሔር ግን በየቦታው በየስፍራው ቤት ይሰራባሉ አሜን መንገድን ከፍታለሁ አሜን ህዳ ይሰረዛል አሜን ትመሰክራለህ አዎ እስኪ ንገር ህዳ ተከፍለዋል በላቸው አሜን ነው ወይ ይህም በእግዚአብሔር አይን ህዳም መክፈል የሚችል ማን ነው? እግዚአብሔር ነው። ሃሌሉያ አሜን። የሆነ ጭንገፋ እየተከተለ ነው። ይህ ጭንገፋ ቤት እንዳይኖር ነገር እንዳትይዝ ነገሮችን ሁሉ ፌል ያደርጋል። ደረስኩ ስትል ነው የሚበላሸው። ምንድን ነው የሚበላሸው? በቃ እኔ ያዝኩት ሁሉ በቃ ትልቅ ትልቅ ስራ ነው በእጄ ያዝኩት ስል በቃ እንዴት እንደሚያመልጥ አላውቅም። በቃ እንዴት እንደሚያመልጥ አላውቅም። እኔም በለ ከኮሚሽን ሰራተኛ ጋር ተቀማጭ ተፈቃለ። አዎ የኮሚሽን ስራ ነው የምሰራው። ኢየሱስ ማን ነው? አንድ ሰው ይጮና እግዚአብሔር በሉ። ነገሬን ቀይሮታል በላ። ነገሬን ቀይሮታል። ማጋዳቫንያስ በትዳር ህይወት ልጸልይ እሺ። ምክንያቱም የሆነ የተሰካ እሾክ አለ። ያ ካልተነቀለ። ወደፊትም የማይስተካከል ህይወት ነው የምትኖረው። ያ ግን መነቀል አለበት። አሁን ትዳር ህይወት እንዴት ነው? ትዳር ህይወቴ ያው አለን አብሬም ነው የመጠራጠር ነገር እንደዛ የመጠራጠር ነገር አለ። የሆነ የተሳካ ነገር መውጣት አለበት። ሻዳጋጋ እንደ ሾ ወቅቶ ወይ አይነቀል ወይ አይቀል ተቀምጦ ግን የሚያሳምም ነገር ያየው ነው። አሁን ይነቀል ይነቀል አብራችሁ ነው ያላችሁ? ተወዳታለህ? አዎ። ተወዳታለህ? አዎ። እሷን ስመለከታት ጤንነት የላትም። እሷን ስመለከታት ቤት ውስጥ እሷ ብታወራ፣ አንተ ብታወራ፣ ቋንቋችሁን እንዲህ የሆነ ነገር እንደ ቡና ታቃላችሁ። እህቶች፣ እንደዚህ እንደምታደርጉት ይደበላለቃል ማለት። ጌታን ተወዳለች እኮ እሷ በጣም ጌታን ትወዳለች፣ ለጌታ መኖር ትፈልጋለች። ትፈልጋለች ግን፣ ነገር ግን ምን አየው? የሆነ ከጀርባ ጨለማ፣ ቤተሰብ ውስጥ ተፋቃለ አይደለ? ቤተሰቦቹ ናቸው፣ ምንድን ናቸው? ነገር አለ። እግዚአብሔር ዛሬ ያንን ጨለይ፣ አሜን። የሆነ ሰው ይጮና፣ ተቆረጠ ይባል፣ ተቆረጠ። ተግዳሮት እየበዛባት ነው። ፈተና በየወቷ ላይ እየተፈራረቀ ነው። በጣም እሷም እንደዛ ነው። አንደኛ አንድ ሳምንት ራሷን ካመመ፣ ሁለተኛ ሳምንት እዚህ ጋ ይመጣል። ትክክል፣ እዚህ ጋ ይመጣል። ትክክል፣ እዚህ ጋ ያማል። አንዳንድ ሆድ ይነፋል። እግዚአብሔር ዛሬ ቆርጬዋለሁ። አሜን። ሞራ ማዳና ማዛና ማያ ማን ነው ጮኸ? ተቆረጠ በኢየሱስ በቤተሰባ መካከል ያለው ጨሌ አሁን ተጠራርጎ እንዲወጣ ጸልያለሁ። ጨሌው ይውጣ በኢየሱስ ይጠረግ። ጨሌው ከቤታችሁ ላይ ዛሬ ይጠረጋ። የሚገርመው ጠላት ከዚህ በፊት ወደ አረብ ሀገር እንድትገባ ፕሮግራም አውጥቶላት ነበር ወደ አረባ ገብታ አብዳ እንድትመለስ ፕላን ሰጥቷት ነበረ። ከቤት ድንገት እንድጠፋ ማንም በማያውቅ፣ እግዚአብሔር ግን ዛሬ እንደዚህ አይደለም። በክብር አብረህ እየሰማኝ ነው። ካናዳ ኤርፖርት፣ ቶሮንቶ ትራንዛክሽን አድርገህ ወደ ሌላ እስቴት ትገባለህ። እዛ ገብተህ አሜን። በዋትስአፕ ላይ ሄላው ባል፣ አሜን ይችላል። ለጌታ ክብር ስጥ ውስጥ በሮችን ከፍቻለሁ አለ እሺ አሜን መንገዶች ይኸው ከሷ ጀርባ አንድ ትዕግስት የምትባል ሴት አለች እቺ ሴት የሷን ነገር ወጥራ ይዛ ነው ያለችው ብዙ ጓደኛ እየተዋራረትኩ ነው ሙሉ እየተዋራረትኩ ነው አንተ የምትለው እኔ ብዙ ጓደኛ አላት ገብተህ ንገራት ከትዕግስት ተጠንቀቂ በላት እሺ እግዚአብሔር ፈትቻታለሁ አለ አሜን ደግሞ እግዚአብሔር ዘማሪ አደርጋታለሁ እውነት ነው ዘማሪ እኮ ናት ዘማሪ ዘምር ዘምር ይለኛል እያሉ የሚወጡ ሰዎች አሉ። እግዚአብሔር በዝማሬ ቅባት እውነት ነው። እግዚአብሔር ቤተሰቧ ላይ የተቀመጠውን ጭንገፋ በእሷ ሰብራዋለች። አሜን፣ አሜን። ወደ ቤት ሰላም ገባ፣ አሜን። እረፍት ገባ፣ አሜን። በረከት ገባ፣ አሜን። በኢየሱስ ስም ገባ፣ አሜን። እንግዲያውስ መኪናና ቁልፉን አንጠልጥላ ይዘና፣ እሺ፣ አሜን፣ ሊብሬና ካርታውን። እሺ ያድናል ወይ? አሜን። ብዙ ነገሮችን ጠላት በልተዋል። ከዚህ ሰዓት ጀምሮ አይሆንም። ጭንገፋ አሜን፣ ተሰብረዋል። አሜን። ተፈጸመ። አሜን። ለጌታ ከፍ ያለ እልልታ ስጡልኝ።